ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሊዝ የተከታታዮች ሰላማችሁ ይብዛልኝ። ውዶቼ ይህንን ላይክ ሼር አድርጉልኝ። የሆነ ነገር በተፈጠረ ቁጥር ይህ የውሸት የውሸት ዜና በሀይሚ ዙሪያ፣ በብሩኬ ዙሪያ የምታዘዋውሩ አንዳንድ የኒብጤ ጥቃቅኖች ማለት ነው ጥቃቅን ዩቲዩበሮች፣ ግን ጤነኛ ናችሁ? አስባችሁታል? ታሊያ ሀይሚን እንደሚያስጨንቃት አታቁም? ሴት ልጅ እኮ ናት። ታምናለች። አሁን ትናንትና አንዷ አምናለች ብሩኬን እዚ ዱባይ ሲመጣ አገኘዋለውኝ ብላ ስትስት ነበረ። ያቺ ያለቻት ሌላ ናት፣ ነገር ግን ቶ ብሎ እየጫነችው ሌላ ናት። ምን አይነት ነገር ነው? ይቺ ትንሽዬ ልጅ እንድታብድላችሁ ነው ወይስ የሆነ ነገር እንድትሆኑላችሁ ነው? ገና ለአንድ ላይክ ለአንድ ሰብስክራይብ ምናምን ብላችሁ እንደዛህ አይነት ነገር ምታደርጉ ለምንድን ነው? የምን የድንቁርና ስራ የምትሰሩት ለምን? እውነተኛውን ነገር እዚህ ጋር ይዛችሁ አትመጡም? ሀይሚ እኮ ሴት ናት፣ በዛውም ደግሞ አፍቃሪ ንጹህ ሴት። ይሄ ነገር ለሷ አያስከፋትም ብላችሁ አስባችሁታል? አላሰባችሁትም ያሰባችሁት፣ የእናንተ ላይክ እና ሰብስክራይብ ገደል ግቡ። ስነ ስርዓት ያዙ። የምታወሩትን ነገር እወቁ። ሀይሚን በሆነ ባልሆነ አታስጨንቋት። በእናንተ ውሸት ዜና ይችልኝ መጨነቅ የለባትም እንዲህ እኔም በሆነ እንደዚ አይነት ነገር ብሰማ እንደ አንድ አፍቃሪ እቀናለሁ፣ እናደዳለሁ፣ እጨነቃለሁ። ይሄን ነገር ያደርገው ይሆን ምናምን የሆነ ትጠረጥራላችሁ ትክክለኛ አፍቃሪ ስትሆኑ ይሄ የማስጨነቅ ስራ ነው እየሰራችሁ ያላችሁት። እንደናንተ አይነቶቹ አይረባም፣ ገደል ግቡ። እውነቴን ነው፣ እንደዛ አታድርጉ። ሀይሚን የሚያስጨንቅ ነገር አትስሩ አትስሩ። ራሳችሁን ችላችሁ ተጨነቁ። ምድረ ጭንቀታም ማለት ነው። ለምድረች ትንሽ ልጅ ላይ እንደዛ አይነት ስራ የምትሰሩት አይደብራችሁም እንዴ? ሲቀጥል ደግሞ ወይንም ብሩኬ ሰፕራይዝ ሊያደርጋት ነው ሀይሚን ወይንም እኛ ሰፕራይዝ ሊያደርገን ነው፣ ይዟን ሊሄድ ይችላል። ከሄደ በኋላ ቡርጌን መውቀስ ያለብንን ወቀሳም ከሆነ እንወቅሰዋለን። ነገር ግን እኔ እዝህ አለሁኝ ከኔ ጋር መጥቶ ይገናኛል እያላችሁ የምታሽቀባብጡ ሰዎች ጤንነታችሁ በደንብ መረጋገጥ አለበት። ልጁም እኮ በግድ አስገድዳችሁት ልታገኙት ነው ወይንስ ላገኛችሁ ብሏችሁ ነው? እኛንም እኮ እያወዛገባችሁ ነው ያላችሁት። ያም ሆነ ይህ እኛ ይመለከተንም ተገናኙም አትገናኙም ግን ሀይሜን የሚያስጨንቅ ነገር አትስሩ። ውሸት ነገር አታምጡብን። ራሳችሁን ችላችሁ ተቀመጡ። የምሬን ነው። እግዚአብሔርን እንዲህ፣ አንቺ ከየት ሰምተሽ ነው እንደዚህ አይነቱን ዜና የምታሰራጩ? ይሄ እኮ ሀይሚል ታያዋለች ትሰማዋለች። ብሩኬ እንደዚህ ነገር ያደርጋል ማለት ነው። ከኔ እኔን እንደዛ አብረሽኛ ሴጅ የሚያለኝ እሱ ከሌላ ሴት ሊገናኝ ነው እዛ ማለት ነው። ሌላ ያስቀመጠው ሴት አለ ማለት ነው። በቃ ባልተፈጠረ ነገር ትጨነቃለች። ምናልባት እኮ እሱ አሁን ላይ በእርግጠኝነት ጥሏት አይሄድም። ለምን የሚሄደውም፣ አብዛኛውን ቃል የገባላት ነገር አለ ብሩኬ። ቃል የገባላትን ነገር ለሀይሚ አንድም ቀን ሳያደርግ የቀረበት ነገር የለም። ሁለት መቶ ሺህ ስገባ አዝናናሽ አለሁ ለየት ያለ ቦታ ወስጄ ያላት ቃል አለ። ይሄንን ቃሉን ደግሞ ሊያፈርሰው አይችልም በእርግጠኝነት ማለት ነው። በዚህ ተማመንበታለሁ። ነገር ግን በባለፈው ለታ ስለ ተበሳጨ ትኬቱን ቆርጫለሁ ስላለ በዛ ትንሽ ጥርጣሬ አድሮብኛል። እንዲቀዱት ይሆን ተናዶ ምናምን ምክንያቱም ብሩኬ ለውሳኔዎች ይቸኩላል፣ ይናደዳል፣ ምናምን ነገር። በንዴት ውስጥ ስትሆኑ ደግሞ የምታረጉትን ነገር አታቁም። በንዴት ውስጥ ሆኖ ትኬቱን ቆርጦት ከሆነ የሚለው እኔ ጥርጣሬ ፈጥሮብኛል እንጂ ብሩኬ ለሀይሚ ክፉ ሆኖ ወይንም ብሩኬ ለሀይሚ ሰያዝን ቀርቶ አይደለም። ሀይሚም እንደዛው ከማንንም በላይ ከእንደ እናንተ አይነቶቹ ፎከታ ማፍቃሪ ነኝ ባዮች በላይ ሀይሚ ለቡሩክ አዛኝ ናት። እሷ ናት እንዲሁም የምታስፈልገው ሲጀመርም ሲጨረስም። እናንተ ግን የውሸት የውሸታችሁ ጉድ አላልቅ አለ፣ ጆሯችንን እያገመው ነው ያለው። እና እረፉ፣ ስነ ስርዓት ያዙ። ሀይሚ ስትጨነቅ ስትጠበብ እዛ ስቶሪ ላይ የሆነ የሆነ ነገር ስፖስት ያ ደግሞ ከጭንቀቷ የተነሳ ነው። እንደዚ አይነት ፖስቶችን የምታደርገው እረፉ እረፉ እረፉ። ልጃችንን አታስጨንቋት ፊቺ፣ ትንሽዬ ልጅ አታስጨንቁብን። ስነ ስርዓት ያዙ። ማድረግ ያለባችሁን ማፍቀርም ከሆነ አፍቅሩ፣ የራሳችሁ ጉዳይ ነገር ግን ሀይሚ ባልሆነ ነገር መጨነቅ የለባትም። ያልሆነ ነገር እያሰበች ስትጨነቅም ማየት የማንፈልግ ሰዎች አለን። እንዴ ለምንድን ነው እንደዚህ አይነት? እኔ ቦይሱን ሰምቻዋለኝ ኦልሬዲ ማለት ነው ልጅቷ ያለችውን እሱ እዚህ ይመጣል ከእሱ ጋር እንገናኛለን፣ ምናምን ያለችውን ነገር ያው ይሄ ልጅቷ ናት የላከችልኝ ብላ ሌላ ሰው ናት የኢትዮ ላይ የጫነች ኦሬዲ። ነገር ግን ይሄ ምን ያክል እርግጠኛ ነው? ማነች እሷ? እኛም ማናቃት። ምን አይነት ነው የልጁን ስም የማጥፋት ነው ወይንስ ሀይሚን ለመጉዳት የተደረገ ነው? እርግጠኛ ነኝ የሀይሚ ጥላቶች ያደረጋችሁት ነገር ነው ይሄ። እናንተ አይዋጥ አይወጣላችሁም መቼም ቢሆን እናንተ ሀይሚን ጠላችኋት አልጠላችኋት። ከምንም በላይ ደግሞ የሚወዳት ፈጣሪ አለ ሁልጊዜም ከሀይሚ ጋር። ሰው ልጅ ውድቀታችሁን ሲመኝላችሁ የሆነ ነገር ሲያስብላችሁ፣ ውዶቼ በመሀላችሁ ፈጣሪ እንዳለ አትርሱ። ፈጣሪ ያነሳችኋል። ሰው የፈለገውን ቢያስብ እኔ ፈጣሪ አለ ከኔ ጋር በሉ ሁሌም ቢሆን ማለት ነው። ተስፋ እንዳትቆርጡ በሰው በሰው ደግሞ ምንም ነገር ምንም ነገር እንዳታበላሹ፣ ስራችሁንም ይሁን ምቅዳችሁንም ይሁን ማንም የፈለገውን ያወራ፣ ማንም የፈለገውን በእናንተ ላይ ክፋት ይስራባችሁ። እውነት ያ ነገር ያጠነክራችኋል እንጂ ወደኋላ ምንም ፈቅፈቅ አያደርጋችሁም። እናም ሀይሚን እያጠነከራችኋት እንጂ ወደኋላ እየጎተታችኋት አይደለም። ለማንኛውም ልብ ይስጣችሁ። ላይክ ሼር አድርጉ። ብሩኬ ደግሞ ሀይሚን ይዛት እንደምትሄድ ተስፋ አለኝ። ተስፋ አልቆርጥም። እስከዛው ተስፋ አደርጋለኝ። ክክ በኋላ ባይሆን ትንሽ ለፈልፋለኝ። እስከዛው ድረስ በዝምታ ሁሉን ነገር ልለፈው።